ማለት መተታም፣ ጠንቋይ፣ ዛፍ ቂቤ ለቅላቂ ልጅ ናት ማለት ነው። እንዲያው አንቺ ሴትዮ ማለት እንዲሁ ከበንጋሌ ጋር እየተቡካካሽ ነው። እድሜ ልክሽን እየተቡካካሽ ኖሪ። የምሬ ነው። እድሜ ልክሽን ከነሱ ጋር እየተቡካካሽ ኖሪ። አሁንም እየተቡካካሽ ነው። አይደለም እየተቡካካሽ አይደለም እያልኩሽ ነው፣ እየተቡካካሽ ነው። የመተታም ልጅ ስትይ ነበርሽ። አሁንም ደግሞ መተታም ድጋሚ ማለት ነው። በነገራችን ላይ አንቺ በጣም ትልቅ ሴትዮ እየሆነሽ፣ ሩታ ትንሽ ልጅ ሆና እኮ እየመራችሽ ነው የምትገኘው። ወደድሽም ጠላሽ እየመራረሽ ዋጪው ማለት ነው፣ እየተመራሽ ነው። አይዲያ መስራት አልነበረብሽም። ወይም ደግሞ መስራት ያለብሽ ሰዓት አልነበረም። በራስሽ አይዲያ የምትሰሪበት ሰዓት ነበረ። ነገር ግን ወደድሽም ጠላሽም ተረግጠሽ በእሷ አይዲያ እየሰራሽ ነው ያለሽው ማለት ነው። ቀጥሎ ደግሞ እዛ ኮሜንት ስር እየገባችሁ ማለት ነው። ኮሜንት ስር እሷ ልክ በለቀቀችው ቪዲዮ እንደዚህ መጥፎ ነገር የመተታም ልጅ መተታም ምናምን ልጁ የዳኒ ነው ዲኤንኤ አስመርመር ምናምን ስትል እናንተ ገብታችሁ የእስልምና እምነት ተከታይ መሆኑ የክርስትና እምነት ተከታይ መሆኑ የት ደጋፊ በቃ አዎ ትጣላላችሁ፣ እናቃለን። የከሌ ደጋፊ የከሌ ደጋ ትጣላ፣ እናቃለን። ነገር ግን ሩታ መጥፎ ነገር እንደዚህ ስለ ጥንቁልና ስታወራ ትክክል ሂጂባት፣ ጎበዝ፣ ጀግና ሰላም ምትላ ትንሽ አታፍሩም? ማለት ከሃይማኖታችሁ ጋር አይጋጭባችሁም? ስለ ምህረት ወይም ደግሞ ስለ ጥንቆላ ሲወራ ሃይማኖታችሁ የሚፈቅድ ወይም ደግሞ የሚደግፈው ነገር ነው እንዴ? ሩታ ከጠላችሁ እኮ በጠላችሁበት መንገድ መሄዳ ትችላላችሁ እንጂ ማለት ነው። እቺ ልጅ እቺ ሴትዮ የምን ልጅ ነው? እቺ ሴትዮ እቺ ጠንቋይ መጠንቋይ ልጅ ስላለቻት እናንተ ትክክል ሂጂባት ማለት አለባችሁ ብዬ አላስብም። ሲጀመር የለባችሁም እናንተ ሃይማኖት አልባ የምሬ ነው ምላችሁ፣ ሃይማኖት አልባዎች ናቸው ማለት ነው። እሷ እንደሆነ እስረኛም አይደለችም፣ ቤተሰብም የላትም። ቤተሰቦቿ ጨርሳለች በጊዜ ማለት ቤተሰቦቿ ባትጨርስ ኖሮ የብልግና ጥቅ ሚዲያ ላይ ወታ አትናገርም ነበረ። ከዚህ በፊት በጣም እየተናገረች ነበረ። ተግባባን አይደለም። ስለዚህ ዛሬም ላይ ደግሞ እየተናገረች ነው። ቆሻሻ ንግግር። ቤተሰብ ያለው ሰው አባት እናት አለኝ እህት ወንድም አለኝ ያለ ሰው መጥፎ ንግግር በጭራሽ አይናገርም። እሷ እኮ የበንጋሊ ባለ እራሱ በትክክል አሳይታናለች። ስለዚህ አንቺ አሁን እራሱ እየተርመጠመጥሽ ያለሽው የት ነው? እዛ ሙንፋ ሐራጅና እዛ ሙንፋ የሱቅ ሱቆች ነው እየተርመጠመጥሽ ያለሽው። እንደ ሰው እኮ ሰርቶ መላወጥ እኮ አቅቶሻል የእኔ እናት፣ ሰርቶ መላወጥ። እናቴ አይደለሽም እናቴ አትወኪም አንቺ። የእኔ እናት ያልኩሽ በጣም ይቅርታ፣ ከእናቴ እኩል ላደርግሽ። ኧረ እንኳን ከእናቴ እኩል ማለት እናቴ ካልሆኑት እንዴ አስተሳስባቸው ከአንቺ ከነሱትን ራሷ አልጠገንሽም አላስጠጋሽም፣ በጨራሽ ማለት ነው። ምክንያቱም ንግግርሽ በሙሉ ቆሻሻ ንግግር ስለሆነ አንቺ እኮ እየተመጠ አረቤት እኮ እናትሽ ወልዳሽ አለች አረቤት ገብተሽ ስሪ ስለሽ ያው አልገባሽም እኮ እየተርመጠመጥሽ ነው። ስለዚህ ዝም ብለሽ አፈሽ እንዲህ ስለ ጥንቁላ ስለ ጥንቁልና ስለ ጠንቋይ ቤት ከምታወሪ ስለ ራስሽን አውሪ እስኪ። እኔ ማነኝ እኔ ምንድን ነኝ በይ የምሬ ነው ብለሽ እናት ዋቃታለሁ አባት ዋቃዋለሁ የማታውቂያቸው። እነሱ የቡታጀራ አንቺ የት ነሽ? እኔ ሰሞኑን ተናግራለሁ ዘረኛ ብለኛለች በውስጥ መስመር ማለት ነው፣ በውስጥ መስመር። በጭራሽ ለንግባባ አንቻልንም። ብንግባባ ራሱ እዚህ ጋር መጣ። የምታወራው ቆሻሻ ንግግር ነው። እዛ ገብታችሁ ደግሞ የምትመጠመጡና የምታሽቃብጡ አርፋችሁ ተቀመጡ። ሃይማኖት አልባ ናችሁ እናንተ ራሱ። ስለ ጥንቁለና ስለ መተት ስታወራ የምትደግፏት ጎበዝ ሂጂባት የምትሏት የምሬ ነው ብላችሁ ሃይማኖት አልባ ናችሁ። ምክንያቱም የትኛውም ሃይማኖት እንደዚህ አይነት ንግግር ወይም ደግሞ እንደዚህ አይነት ቃላት ወይም እንደዚህ ስለ ጥንቆላ ነገር የሚደግፍ የሚያደንቅ የለም ማለት ነው። ተግባባን አይደለም? ምድረ እርኩስ ማለት ነው ጭራሽ ወጥረግጠሻል በነገራችን ላይ አንቺ ቹ ተብለሽ ተለቀሻል። ቤተሰብ ለቤተሰቦች እኮ በጊዜ ጨርሰሻ ጨርሰሻቸዋል ወይም ደግሞ ሚዲያ ተጠቃሚ እንዳልሆን መሆንሽን አያውቁም ይሆናል። ወይም ስልክ አትደው ወይም በቃ ምን አገባኝን የሚያኖረኝ በንጋሌ ነው ወይም ደግሞ ፓኪስታኒ ነው ብለሽ ወስነሽ ሊሆን ይችላል። ምክንያቱም ይሄ ደግሞ በንጋሌ የምልሽ በየጊዜው ስራሽ ስለሆነ ነው። እነሱ ጋር ስለምታድር እነሱ ጋር ስለምትውይ ነው። ስለዚህ እናንተ ቆሻሻ ከሆናችሁ ሌላኛውም ሰው ቆሻሻ ነው የሚመስላችሁ። ነፃነት የምትሰድቧት ምድር አሮጊት ቅንቅናም ስትይም ነበረ። ከትላንት ወደ ራሱ ምድር አሮጊት ቅንቅናም፣ እንዳንቺ አሮጊት እና ቅንቅናም የለም ባይዘው ማለት ነው። አሮጊት የሚለው ራሱ አሮጊት የሆነ ሰው ነው። ሌላኛው ሰው መጥቶ አሮጊት የሚለው ተግባባን። እኛ ገና ልጆች ነን ወልደን ያላየን አንቺ አለሽ አይደል? እዛ ጎረም ሳስቀምጠሽ እዚህ ከበንጋሌ ጋር አሻሼ ገዳሚ የምትይ አፍ እንካፈት ካልንኮ እስከ ጥግ ድረስ እንካፈታለን። በነገራችን ላይ እኔ መሳደብ አልፈልግም ነበረ ነገር ግን አብዝታዋለች። ጋይስ የምሬ ነው ብላቸው፣ አብዝታዋለች። አሁን እየተሰራ ያለው አንቺ ሪል የሆነ ነገር ነው መስሎች ነው ማለት አብርሽና ሩታ የተጣሉ መስሎች ነው ወይም ደግሞ ሁሌ በሚደረገው ነገር፣ በሚሰራው ስራ፣ በሚደረገው ዲራማ፣ በሚመጣው በቀተቀመሞ፣ በሚቀርበው ነገር እውነት መስሎች ነው እየተንገበገብሽ ያለሽው። ስርአት አልባኮ ራስሽ ነሽ የምር። እናትሽ ሄደሽ ኢ እናትሽ አግዢ እናትሽ እንደዚህ እናትሽ አንቺ መቻ አግዘሽ ታውቂያለሽ? እና ነው እናትሽ የት አለች ብለሽ አፈላልገሽ ታውቂ? እና ነው እሷስ ታገዛለች፣ ታደርጋለች የሚፈልጉትን ነገር። አንዳንድ ልጆች ደግሞ አላችሁ፣ የእኛ ሆናችሁ ማለት ነው። ሩታ እንደዚያ አትልም። በየኮሜንቶ አያችኋለሁ፣ በየኮሜንቶ እማያችሁ ልጆች አላችሁ ማለት ነው። እንዴ እሷ የቤተሰብ ንግግር አትሰማም፣ የቤተሰብ ቃላት አትሰማም፣ ቤተሰብ የሚላትን አትሰማም፣ ነይ ስትባላት ሄድ ምናምን እያላችሁ ኮሜንት እምጽፋው አላችሁ ማለት ነው ሩታ ሌላኛው ሰው ጠይቃችሁት እና እውነተኛ መረጃ ሊሰጣችሁ ትፈልጋላችሁ። እውነታችሁን ነው በየሄዳችሁበት እናንተ ናችሁ፣ እንዲሁም አሳልፋችሁ እየሰጣችኋት ያላችሁ እንጂ ልጅቷ አዎ ትሄዳለች፣ ዛሬም ነገ የምናገራለሁ ትሄዳለች። አል እሷ ለቪዲዮ ለእናንተ አዎ ለእናንተ ለነገሩ ለእናንተ አይነቱ ብትላችሁስ ምን ልታመጡ ነው? ሲጀ አልሄድኩም፣ እንዲሁም እንኳንም አልሄደች፣ እንኳንም አዎ አልሄደች ሲጀመር በየኮሜንቱ እየሄዳችሁ አትመጣም ቤተሰቦቿን አታይም ተባለ። ቤተሰቦቿን አትዘይርም ተባለ። ቤተሰቦቿን አትደግፍም፣ ቤተሰቦቿን አትረዳም ተባለ። እውነታችሁ ነው። ማነው ያለው? እናቷ አራት ወታ እናቷ ጠይቃቸዋት አትረዳኝም ወይም ደግሞ አታግዘኝም፣ ቤቴ አትመጣም፣ አታየኝም። እና እናቷን መታ አታይም ብላ ተናገራች? አልተናገረችም። ስለዚህ በየሄዳችሁበት አትርመጥመጥሙ። አለበለዚያ ፕሮፋይልዋን አውረዱ፣ ፕሮፋይልዋን አውረዱና ተዝረክረኩ። የምሬ ነው ምላችሁ። ሰው እኮ በአይናችሁ ስታዩ ነው ሰው ስላላችሁ፣ ሰ በአይናችሁ ስታዩ ነው አብርሃም እኮ ምንም አይነት ያጎደለባት ነገር የለም። እለ በዚህ በድራማዎቹ ሲመጡ በእንደዚህ አይነት ከሴቶች ጋር አብረው ሲመጡ እንናደዳለን። ለምን ይሄ ይሆናል እንበል እንጂ እኔ አብረሀም ማለች ነው። ምንም አይነት ያደረጋት፣ የበደላት ወይም የወሰደባት ያጎደለባት ነገር የለም። አስረግጬ ነው የምነግራቸው። እዚህ ጋር በሚመጣው ነገር ነው እኛ አይኡ ብለን የምንጮሁበት ይሄ ልጅ እንጂ ሌላ የፈለገችው ነገር እያደረገ ወይም ደግሞ እያገዛት ነው ያለው። በዚህ እንትን ማለች ነው እና አትሄድም በአብርሃም ስልክ ነው የምታገኘው። ቤተሰቦቿ የራሷ ስልክ አላት የራሷ ስልክ አላት፣ ተግባባ የራሷ ስልክ አላት። ገባች አይደለ? እዚ ጋ እንዲህ እንዲህ ነው ማለት አልፈልግም። እንዲህ ከስንት ከወዳጆቿ ራሱ እኮ እንገናኛለች። ጋይስ ልንገራችሁ፣ አልደብቃችሁም። ምክንያቱም አሁን እንደዚህ የምትሉ ልጆች ስላየዋችሁ ነው። ከወዳጆቿ የምትገናኛቸው ልጆች እራሱ አሉ። አመናችሁም አላመናችሁም። ስለዚህ ይሄ ለእናንተ ነው የምነግራችሁ እንጂ ግዴታ ለእናንተ እንደምትገናኝ ምናምን መናገር አለብኝ ሚጌ አላስብም እና ወይም ደግሞ ሚዲያ ላይ መለቀቅ አለበት አይደለም የእሷ ስልክ ቁጥር ስለዚህ የራሷ ስልክ አላት በራሷ ስልክ ነው የምታገኘው አብረሃምም ደግሞ ምንም እንትን ያለ ነገር የለ ማለት እዚህ ስራው ነው እየተሰራ ያለው እና ያ ያ ነገር ደግሞ እኛም እያበሳጭን ነው ነገር ግን በየሄዳችሁ በኮሜንት ስር አትረክረኩ ፕሮፋይሏን አውረዳችሁ በራሳችሁ የራሳችሁ ፎቶ ኮንፊደንስ ካላችሁ የራሳችሁ ፕሮፋይል አድርጋችሁ ዙሩና ኮምቱ እሺ አዎ ኮምቱ የራሳችሁ ፕሮፋይል አድርጉ እንደዚህ እንጣጠንጣጣ አትበሉ እንደ ሌላኛው ሰው አሳልፋችሁ አትስጠዋት ልጅቷ ልጅቷ ምንም ያጎደለችው ነገር የለም እና አንቺ ሴትዮ ደግሞ ያው የሆነ ጊዜ ይበርድልሻል። በነገራችን ላይ ዩቱብ ቻናል አያስበላም ምንም የሚጠቅም ነገር የለም። ምክንያቱም እኛ ቪዲዮችን እስከ መጨረሻ ስለማይከታተሉት የሚጠቅመን ነገር የለም። እስከ መጨረሻ ሲከታተሉ ነው የምንጠቀምበት። አንቺ ግን እየታ የለውም ወይ 50 ቢው ወይ መቶ ወይ 300 ወይ 200 ቢው ነው የሚታይልሽ እሱም ብር አይቆጥርም። ስለዚህ ያ ሁሉ ስድብ በሰው ልጅ ላይ ሴት ሆነሽ ሴት ልጅ ለማዋረድ እንደዚህ ደፋ ቀና ስትይ ቤተሰቦቿን ለማዋረድ ኧረባጃሽ ግቢያ እንጂ የበንጋሊ ትራፊ ነው አስረግጬ እነግርሻለሁ። ትራፊ ነሽ እኮ ይሄ እኮ አስረግጬ እነግርሻለሁ። ከዚህ በፊትምና እዛ ሙንፋ ሱቅ ሱቅ የምትዞሪ ምን ፍለጋ ነው? ታውቂያለሽ እኮ ምን ፍለጋ ነው እ እረ ፈጣሪ ስም፣ ጭራሽ የዳኔ ነው ልጁ፣ አስመርምር ዲኤንኤ አስመርምር አለች እኮ እናንተ። አቃጣላ ሊደፋኝ እኮ ነው። እና ለማንኛውም ዛ ገብታችሁ